በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድን ነው? የህይወትን የተውሒድን ዳር ድንበር ማስከበር ነው፣ ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር ቀብርን ለብቻ ለየት የት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። የአላህ ባሪያዎች ሆይ ከምንም በላይ የተውሂዳችንን ዳር ድንበር እናስከብር። ለምን ይመስላችኋል? ሙፍቲ በ2013 ዓ ም ከነበራቸው 5000 ካሬ ሜትር ላይ አንድ ሺህ ዋለ ብቻ የቀብር ቦታ ትሆን ተባለች። ለምን ሰይዱል ባ ማለት እንግዲህ፣ ይሄ ቁባቸው ይሄ የምናየው ነው። ትልቁ ቁባ። አዎ፣ ትልቁ ይሄ አረንጓዴው የሰይዱል ባ ቁባ ነው። የሰይዱል ባ ነው። ለጥቆ ይሄ እንግዲህ ያባታቸው እ እንትን የልጃቸው የመጀመሪያው ኸሊፋ ልጃቸው ይሄ ነጩ ነው ነጭው ይሄ በዛ በኩል ያለው አንደኛው ኸሊፋ፣ አብሮ ያለው ደግሞ የልጃቸው ሸህ ማህመድ ወሊዳን። ይህን የተቀበሉት ውሳዙና ቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሾኮቹ ስርቅ ብላቸው ያለው አረንጓዴው እሱ ባህና ማህመድ ያለው በአንድ ያለበት ስር ያለው የአረንጓዴው ሶስተኛው ኸሊፋ ናቸው። ጣሊያን ይህንን ዙሪ የሰራላቸው ለእሳቸው ነው። መልክተኛው ዓለይሂ ሰላቱ ወሰላም ቀብር ሊሾ እንዳይደረግ እንዲህ ተስተካክሎ በሲሚንቶ ወይም በመሰል ነገር እንዳይሰራ፣ እንደዚሁም ደግሞ ማንም ሰው በቀብር ላይ እንዳይቀመጥ ውስጡ የተቀበረ ሰው እስካለ ድረስ፣ ያው ምንም ቢሆን ሞት የሆነ ራሱ የሻለ መልእክት ያለው ነገር ነው እና ክብር ያስፈልጋል። በዚያ ቦታ ላይ መቀመጥ ይከለከላል ካሉ በኋላ የመጨረሻው ደግሞ አን ዩብና ዐለይህ፣ በዚያ ላይ መገንባቱም የተከለከለ ነው ማለት ነው። ስለዚህ እንደሚታወቀው መልእክተኛችን አለ ስላት ወሰላም በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ምክንያቱም ይህ ቀብር በዚህ መልኩ ቦታው ከፍ ብሎ ሰዎች ሁሉ የሚያዩትና በዚያም ላይ ሲተላለፉ የማንነቱን ጉዳይ የሚያነሱ የሚጠያየቁ ሲሆን የተቀበረው ሰው ወሊይ ነው ከተባለ ለዚያ ከጊዜ ብዛትም ወደ አምልኮ እንዳይሻገሩ ያንን ሰው እንዳያመልኩ ያሰጋል እና ይህንን ስጋት ለመቅረብ ሲባል ምልክተኛው አስቀድመው የዚህን ነገር መነሻዎች ሊሆኑ የሚችሉ ነገሮችን ሁሉ ከልክለዋል ማለት ነው። እንደዚሁም አሁንም አልኢማም ሙስሊም በሰሒሓቸው እንደዘገቡት አቡልሀያጅ አልአሰዲ ምን ይላሉ? አሊ ብን አቢ ጣሊብ ምን አሉኝ? ምልክተኛው እንድሰራ የላኩኝ ነገርን እንድትሰራ ልዘዝህ ወይ አሉት። አሊ ግን እንደተወካይ ይህን ነገር እንዲያስፈጽም ሲልኩት ምን አሉት? አላ ተደዐ ትምሳልን ኢላ ጠመስተህ ሀውልትን ማለት ህይወት ያለውን ቅርጽ ይዞ የተሰራ ሀውልትን ሳታጠፋ እንዳታልፍ። ህይወት ያለው የሚባለው በእኛ በሸሪዓ አገላለጽ ሩህ የተነፋበት ማለት ነው። እንጂ ለምሳሌ አታክልት በሳይንስ ህይወት አላቸው ሊባል ይችላል ግን ቁም ነገሩ ሩህ የተነፋበት ወይም ውስጡ ህይወት በዚህ ቋንቋ ወይም ገለጻ መሰረት የተሰራበት ለማለት ነው። እንዲህ አይነት ይዘት ኖሮት የተሰራ ሀውልትን ሳታጠፋ እንዳታልፍ። እንዲሁም ወላ ቀብረ ሙሽሪፈን ኢላ ሰወይተ ከፍ ያለ ከተገቢው በላይ ዑለማዎች በአንዳንድ ሀዲቶች ላይ ተመስርተው አንድ ስንዝር ያህል ይፈቀዳል ብለዋል። ከዚያ በላይ ከፍ ያለን ቀብር ሳታፈርስ እንዳታልፍ አሉት። ስለዚህ ይህ ቀብር ምንም እንኳን

እነዚህና ቀደም በጠቀስኳቸው ሀዲቶች ላይ ሁሉ እነዚህ ሰዎች ቀብር ውስጥ ያሉትን መዋቾች የሚያመልኩ ሆነ አይደለም በዚህ ርስ ውስጥ እስካሁን ምንም አይነት መረጃ ማቅረብ አልጀመርንም። ምክንያቱም ቁም ነገሩ እንኳን ቀጥታ ሌሎችን ማምለክ ይቅርና ሌሎችን ለማምለክ በር ሊከፍት የሚችል ተግባር እንኳን መከልከሉን ለማሳየት ነው። ምን ያህል ሸሪዓ በዚህ ጉዳይ ላይ አትኩሮት እንደሰጠ ለማስረገጥ ነው ማለት ነው። ምክንያቱም አንዳንድ ሰዎች የተለያዩ የሽርክ መገለጫዎችን የሚከለክሉ የቁርአን አንቀጾችን የረሱል ሰለላሁ ዐለይሂ ወሰለም አስተምሮቶችን በተመለከተ ይህ እኛን የሚመለከት አይደለም ወይ ሙስሊሞችን የሚመለከት አይደለም፣ ከሃዲያንን ወይ ደግሞ የመጽሐፍቱን ባለቤት ወይ ጣዖት አምላኪ የነበሩትን እንጂ ቀጥታ በእኛ ላይ እነኚህን አንቀጾች ወይ መልእክቶቻቸውን ተፈጻሚ ማድረግ አይቻልም ይላሉ። ይሄ ግን እጅግ በጣም ስህተት የተሞላበት አቋም ነው። ምክንያቱም ማንም ይሁን ማን ካፊሮችም ቢሆኑ አላህ ሱብሐነሁ ወተዓላ ከሆነ ነገር እንዲቆጠቡ ከመከራቸው ወይም ደግሞ አንድን ጥፋት እንዳይፈጽሙ ካዘዛቸው ይህ ትዕዛዝ እነሱን ብቻ ይመለከታል ማለት አይደለም። ምክንያቱም ዋናው ፍርዱ ከሚንጠለጠልበትና ከሚያያዝበት ምክንያት ወይም ላ ጋራ አብሮ የሚጓዝ ነገር ነው። እናም ይሄ እንግዲህ የታወቀ ነው፣ ዑለማዎች ዘንድ የሚያጨቃጭቅም አይደለም። በዚህ ላይ ደግሞ ሰዎች ከሆነ ጥፋት የሚከለከሉት ነገሩ ጥፋት ስለሆነ ነው፣ ከአላህ ሱብሓነሁ ወተዓላ ህግ ጋር የሚጋጭ ስለሆነ እሱ የሚፈልገውን ትተው ሌሎች እሱ ያላዘዘውን በተቃራኒው ደግሞ የከለከለው ነገር የሚፈጽመው ከሆነ እነኚህ ሰዎች ሙስሊም ስላልሆኑ ብቻ አይደለም የተወቀሱት። በምን ምክንያት እንደተወቀሱ በእነዚህ ቁርአናዊና ሐዲታዊ መረጃዎች ተገልጿል። ስለዚህ በዚህ ምክንያት እንደተወቀሱ ከተነገረ ይህንን ምክንያት እኛ ዘንድ ካገኘንም ልንጠነቀቅ ይገባል። ማንም ይሁን ማን እነኚህ ሰዎች የተወቀሱበትን ምክንያት ከፈጸመ ተወቃሽ ከመሆን አይደለም። ይሄ ግልጽ የሆነ ስሌት ነው ያሞነ ይህ አላህ ሱብሓነሁ ወተዓላ በጥቅሉ ከየትኛውም የድንበር ማለፍ አይነት ይከለክላል። ይህም የሚሆንበት ምክንያት ሰዎች በዋነኝነት የተከለከለው የሽርቅ አዘቅት ውስጥ የሚገቡት በድንበር ማለፍ ምክንያት ነው። ሽርክ እንዲያውም ከታሪኩ አነሳስ አንጻር በኖህ ጊዜ የተጀመረው ድንጋይ በማምለክ አይደለም። ነገር ግን መልካም ጻድቃን የሚባሉ ሰዎችን እንዲያመልኩ ሼጣን ለተወሰኑ ትውልዶች እነሱን በምስላቸው እንዲቀርጹ ከመከራቸው በኋላ ይሄኛው ትውልድ ሲገባደድ ሌላኛው ትውልድ እነኛ ከእናንተ በፊት የነበሩት እነኚህን ሰዎች ይጠይቁ ነበር ወደ አላህ መቃረቢያ አድርገው ይዟቸው ነበር ብሎ ወደዚህ የባዕድ አምልኮ አዘቅት ውስጥ አስገብቷቸዋል ማለት ነው። ስለዚህ ሰዎች ይህንን ሩቅ አድርገው ማሰብ የለባቸውም። ምክንያቱም አንዳንድ ሰዎች የተለያዩ የሽርክ መገለጫዎችን የሚከለክሉ የቁርአን አንቀጾችን የረሱ ሰለላሁ ዐለይሂ ወሰለም አስተምሮቶችን በተመለከተ ይህ እኛን የሚመለከት አይደለም ወይ ሙስሊሞችን የሚመለከት አይደለም፣ ከሀዲያንን ወይ ደግሞ የመጽሐፍቱን ባለቤት ወይ ጣዖት አምላክ የነበሩትን እንጂ ቀጥታ በእኛ ላይ እነኚህን አንቀጾች ወይም መልክቶቻቸውን ተፈጻሚ ማድረግ አይቻልም ይላሉ። ይሄ ግን እጅግ በጣም ስህተት የተሞላበት አቋም ነው። ምክንያቱም ማን ይሁን ማን ካፊሮችን ቢሆኑ አላህ ሱብሓነሁ ወተዓላ ከሆነ ነገር እንዲቆጠቡ ከመከራቸው ወይም ደግሞ አንድን ጥፋት እንዳይፈጽሙ ካዘዛቸው ይህ ትዕዛዝ እነሱም ብቻ ይመለከታል ማለት አይደለም። ምክንያቱም ዋናው ፍርዱ ከሚንጠለጠልበት እና ከሚያያዝበት ምክንያት ወይም ዒላ ጋር አብሮ የሚጓዝ ነገር ነው። እናም ይሄ እንግዲህ የታወቀ ነው፣ ዑለማዎች ዘንድ የሚያጨቃጭቅም አይደለም። በዚህ ላይ ደግሞ ሰዎች ከሆነ ጥፋት የሚከለከሉት ነገሩ ጥፋት ስለሆነ ነው። ከአላህ ሱብሃነሁ ወተዓላ ህግ ጋር የሚጋጭ ስለሆነ እሱ የሚፈልገውን ትተው ሌሎች እሱ ያላዘዘውን በተቃራኒ ደግሞ የከለከለው ነገር የሚፈጽመው ከሆነ

ይህም የሚሆንበት ምክንያት ሰዎች በዋነኝነት የተከለከለው የሽርቅ አዘቅት ውስጥ የሚገቡት በድንበር ማለት ምክንያት ነው። ሽርክ እንዲያውም ከታሪኩ አነሳስ አንጻር በኖህ ጊዜ የተጀመረው ድንጋይ በማምለክ አይደለም። ነገር ግን መልካም ጻድቃን የሚባሉ ሰዎችን እንዲያመልኩ ሸይጣን ለተወሰኑ ትውልዶች እነሱም በምስላቸው እንዲቀርጹ ከመከራቸው በኋላ ይሄኛው ትውልድ ሲገባደድ ሌላኛው ትውልድ እነኛ ከናንተ በፊት የነበሩት እነኝህን ሰዎች ይጠይቁ ነበር፣ ወደ አላህ መቃረቢያ አድርገው ይዘቸው ነበር ብሎ ወደዚህ የባዕድ አምልኮ አዘቅት ውስጥ አስገብቷቸዋል ማለት ነው። ስለዚህ ሰዎች ይህንን ሩቅ አድርገው ማሰብ የለባቸውም። ዲሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም። አላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም አለ ሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይህንን ጥፋት ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደ ኋላ አንልም። ለመን ጌታችን አላህ ሱብሓነሁ ወተዓላ ስላሳወቀን፣ ሙስሊሞች ሆይ የተፈለገው ሰይጣናዊ አምልኮ አምልካችሁ ዘላለም ዓለማችሁን ጀሃነብ እንድትገቡ ነው። የነብይላህ ኑህ ህዝቦች ኑህ ዓለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ? እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ ከፍ አድርገው ሀውልት ሰሩላቸው፣ ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለውም ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይህኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው፣ አብሮት የሰገደ ሰው ጀሀነብ አይገባም፣ እሳት አይነካውም፣ የመሳሰለው የተባለለት ምን ሆኖ ነው? የገታውሸህ ካለን ካለንበት ሆነን አይደለም እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህ ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ ማይሞት አላህን ትቶ እነሱን ስለሚያመልካቸው። አቡበክር ስዲቅ ረዲየላሁ አንሁ ነብዩ ሰለላሁ አለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው? የሷሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት ሙሐመድን የሚያመልክ ካለ ሙሐመድ በእርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ይኸው ነው መቼም የማይሞት ነው አለ። ስለዚህ እውቀት ተሰተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን፣ ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን፣ ሲራጥን፣ ቀብርን ማለፍ አይቻልም መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ፣ አላህን አትፈሩ ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ እያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓት አምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩ። ትላንት ግን ምን ሲደረግ ነው የነበረው የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሶሃባ ሴቶች ነቢዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ። አዑዙ ቢላሂ ሸይጧኑ ሚነ ረጂም። ይሄ ሁሉ ሙንከር ሲሰራ ይኸው እዚህ ፎቶ ላይ ደግሞ ድጋሚ ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ፣ ሬሳቸው ተደግፎበት የነበረውን ትራስ ብሎ ደግሞ እቅፍ አርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። መልሰን ወደ ሰይጣና አምልኮ ልትመሩን፣ አላህ ከእሳት ካወጣም በኋላ ወደ እሳት ተመለሱ ትሉናላችሁ። ይህ ኮ የይሁድ አካሄድ ነው። ነቢዩ ስለ ላሁ ዓለይሂ ወሰለም ሞት አፋፋቸው ላይ ሆነው የረገሙት ለአነ ላሁ ልየሁድ ወነሷራ ኢተኸዙ ቁቡር አንቢያኢህም መሳጅድ። ስለዚህ ይኸው ፎቶውን አያይዤላችኋለሁ። በ2013 የቀብር ቦታ ተብሎ 1000 ካሬ ሜትር የቀብር ቦታ አላየንም። ስለዚህ እና ኢትዮጵያ ውስጥ ያላችሁ በየመስጅዱ በየኹጥባው ይሄን ልትቃወሙ ይገባችኋል። አለበለዚያ በለዚያ ራቁታችንን አላፊት በባዶ ግር ሳንገረዝ የተቀሰቀስን ቀን አላህ ይቀጡ ቅጣት ይቀጣናል። ኢትዮጵያ ማለት ዳሩ ለሂጅረተይን ሷሓባዎች ሁለት ጊዜ ወደዚህ ሀገር የመጡባት ሀገር ነበረች። ነገር ግን አሁን የተፈለገው ምንድን ነው? እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው። ስብሓነላህ እኛ ሙፍቲን ከሚያመልኩት አይደለንም አይደለም ሙፍቲን ነቢዩ ሙሐመድን ከሚያመልኩት አይደለንም ለእሳቸው ስጁድ አናደርግም ለማን ለሙፍቲ ለነቢዩ ሙሐመድ ስጁድ እንደማናደርገው ለፀሐይ ለጨረቃ ስጁድ እንደማናደርገው ስለዚህ በተውሂዳችን ላይ አደራን በርታ ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ ሰው ተሰብስቦ ይሄን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም። አልሐምዱሊላህ ቁርአንና ሐዲትን አላሁ ስብሃነ ወተዓላ በሰዋህባዎች አረዳድ ቁጭ አድርጎልናል። ያንን መከተል ብቻ ነው ከእኛ የሚጠበቀው። የአላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል። ብቸኛ የዱንያ ሀብታችን ይሄ ነው። ለሁሉም ሙስሊም ይሄን ትምህርት አድርሱልኝ። ማንም ማንንም ሲያጭበረብር እያየን ዝም ልንል አይገባም። ትናንት የተሠራው ሥራ ሰይጣናዊ ሥራ ነው። የሞቱ ሰዎች ሼክ ሆኑ ዶክተር ሆኑ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው። ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው። አላህ ይርዳን። በሕይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን። ኢና ሊላሂ ወኢና ኢለይህ ራጅን። ሆይ የሙፍቲ ቀብርን አስመልክቶ በሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዓንህ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድ ነው? የህይወትን የተውሒድን ዳር ድንበር ማስከበር ነው፣ ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። ያላህ ባሪያዎች ሆይ ከምንም በላይ የተውሂዳችንን ዳር ድንበር እናስከበር። ለምን ይመስላችኋል ሙፍቲ በ2013 ዓ ም ከነበራቸው አምስት ሺህ ካሪ ሜትር ላይ አንድ ሺህ ዋለ ብቻ የቀብር ቦታ ትሆን ተባለች። ለምን ሰይዱል ባ ማለት እንግዲህ ይሄ ቁባቸው ይሄ የምናየው ነው። ትልቁ ቁባ? አዎ ትልቁ ይሄ አረንጓዴው የሰይዱል ባ ቁባ ነው። የሰይዱል ባ ነው። ለጥቆ ይሄ እንግዲህ ያባታቸው እ እንትን ልጃቸው የመጀመሪያው ኸሊፋ ልጃቸው ይሄ ነጩ ነው። እሺ ነጭው ይሄ በዛ በኩል ያለው አንደኛው ከሊፋ አብሮ ያለው ደግሞ የልጃቸው መሐመድ ወሊዳን ይን የተቀበሉት ውሳዙን አቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሸሆቹ ስርቅ ብላቸው ያለው አረንጓዴው እሱ አላህና መሐመድ ያለው በአንድ ያለበት ስር ያለው የአረንጓዴው ሶስተኛው ከሊፋ ናቸው። ጣሊያን ይህንን ዙር የሰራላቸው ልብሳቸው ነው። ሙስሊሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም። አላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማን፣ ማንም ቢሰበሰብ ሚሊኔ አዳራሽ አይደለም አለ ይባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋት ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደኋላ ኋላ አንልም ለምን ጌታችን አላህ ስላሳወቀን ስላሳወቀ ሙስሊሞች ወይ የተፈለገው ሰይጣናዊ አምልኮ አምልካቹ ዘላለም ዓለማቹን ጀሃነም እንድትገቡ ነው የነብይ ኑ ኑህ ህዝቦች ኑህ አለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ? እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ ከፍ አድርገው ሐውልት ሰሩላቸው። ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለውም ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይህኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው፣ አብሮት የሰገደ ሰው ጀሃነብ አይገባም፣ እሳት አይነካውም፣ የመሳሰለው የተባለለት ምን ሆኖ ነው የገታውሸህ ካለንበት ሆነን አይደለም እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህ ቀብር ተሰርቶላቸው ሰው የሄደ አንድ አምላክ ማይሞት አላህን ትቶ እነሱን ስለሚያመልካቸው፣ አቡበክር ስዲቅ ረድያላሁ አንሁ ነቢዩ ሰለላሁ አለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማ? የሷሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት፣ ሙሐመድን የሚያመልክካለ ሙሐመድ በእርግጥ ሞቷል፣ አላህን የሚያመልክካለ ግን አላህ ሕያው ነው፣ መቼም የማይሞት ነው አለ። ስለዚህ እውቀት ተሰተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም ይህን ህዝብ ብትሸውዱት እኮ ሰከራተል መውትን ሲራጥን ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ፣ አላህን አትፈሩ ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ እያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓት አምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩ። ትላንት ግን ምን ሲደረግ ነው የነበረው የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሶሀባ ሴቶች ነቢዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረ